ስፋብ ቁርጭ ይሻልሻል። ሳምራዊት፣ እኔ እያለሁ መቼም ቢሆን ያሳካልሽ። ምን እየተፈጠረ እንዳለ ራሱ ግራ ገብቶኛል። ቆይ አክስቴን ልመላት ወይስ ማርታ? አክስቴን እንዳላምናት ማርታ አንድም ቀን እንኳን ዋሽታ አታውቅ፣ ደሞስ ለመምላት ትዋሸኛለች ማርታን እንዳለምናት ደግሞ አክስቴ እስከዛሬ ላይ ድረስ ላይ ጥፉ ነገር አድርጋብኝ አታውቅም። ምንም አይነት መጥፎ ነገር አድርጋብኝ አታውቅም። ታነሽ ማንልምን ግራ ገባኝ። ቆማ ምን አላችሁ? ይት ነው ያላንቺ ህይወት በጣም ነው የሚያስጠላው። ለባት ናመል እንዴት እንዴት፣ እዚህ የሚፈጠሩት ነገሮች በሙሉ ግራ የሚያጋቡ ሆነዋል። እንዴት ብሄድ እንደማስተካከል ራሱ አላውቅም። ማነው? እኔ እና ገቢያ አክስቴ። ምን ሆነሽ? እማማ ናፈቀችኝ። እኛም እኮ ትናፍቀናለች፣ ግን ደግሞ ምን ማድረግ እንችላለን? ያው ፈጣሪ የፈቀደውን ነገር አ የምንቀበለው። ምን ማድረግ አንች አክስቴ በጣም ነው የናፈቀችኝ። ያሳቋ፣ ልፊያችን፣ ቁጣዋ ጭምር እኮ ነው የናፈቀኝ። ቆይ እሺ ናዲዬ ለምን ያጎዳልንብሽ ብሻያል ያህል እንዲሰማ ለምን ታደርጊያለሽ? ለምን ናዲዬ? አግስቴ ቅርታ በጣም አንቺንም አስጨነቁሽ አይደል? ለእኔም እኮ ህት ተናፍቃኛለች። ቀን በቀን ሳላስባት ብያድር በተለይ ደግሞ አንቺን ሳገኝ እሷን ያየው ይመስለኛል፣ እደሰታለሁ። ምንም እንኳን በእናት ብንለያየ አንድም ቀን እንደ እንጀራ እህት ያስብ ተላቅ አሁን አውቃለሁ አክስቴ። እሷም እኮ ለአንቺ በጣም ብዙ ፍቅር ነበራት። ደግሞ ነገ ሁለተኛ ሙት አመት። አዎ ነገ ከተለየችን ሁለት አመት ይሙላታል። ያው ነገ ነፍሷን ደስ የሚያሳይ ነገር እናደርግ አንቺ ግን ጠንካራ ነው መሆን ያለብሽ። እሺ አክስቴ እንጠነክራለ። አክስቴ አክስቴ፣ እሺ። ከናፈቀችሽ እናትሽ ጋር ላገናኘሽ ነበር፣ አብራታ የጨከነብሽ አክስቴ ውይ! እንዴ አክስቴ፣ መኝታ ቤት ሳጣሽ እኮ ደነገጥኩ። እነርሱ ሲይዛኝ እኮ ወጣል። እና አሁን ደህና ነሽ? አሁን ደህና ነኝ። በጣም ነበርኩ የደነገጥኩት። ምን ነው? አይ ያው ስለማዬ እያወራን ከዛ አንቺ ላይ እንደዛ አይነት ነገር ሲፈጥር ውስጤ በጣም ደነገጠ። እንዳልሞት ፈራሽ እንዴ? አይዞሽ ምንም አልሆነ። ከዚህ በኋላ የምወደውን ሰው ማጣት ለእኔ በጣም ከባድ ነው። በማዬ ብዙ ተጎድቻለሁ። ከዚህ በኋላ አምላክ የምትወጁን አይቀማሽ። አሚን፣ እንደሱ ቢሆን ነው የሚሻለኝ። በቃ ልግባ፣ ና ልብሴ ልቀይር። እሺ

እኔ እኮ በፊት ሳቅሽ እንደ አይነት ማንነት የለሽ እሷ፣ እኔ ማንቺ እንድንጣላ ለራሷ እንድመቻት ብላ ነው። እኔ ምንም ነገሮች እየገቡኝ አይደለም። እሺ ቆይ አክስቴ ለምን ስትለኝ እንትን ታደርጋለች? እስቲ ንገሪ ናርዴ። የሰማሁት ነገሮች አይደል? እሱ ደግሞ እኔን አላሳመነኝም። ናርዴ እባክሽ፣ ሽ ናርዴ እውነቱን ነው የምነግርሽ። ታሪ ራሱ ልትገልሽ ነበረ። ምን አሁ? ናርዴ፣ እኔ እደርሻለሁ አልኩሽ እንጂ እሷ ማ ልትገልሽ ነበረ። ቆይ እኔ ነኝ አልገባኝ። ታዲያ እንዴት ነው አንቺ የታቂ ይፍሪፍ አይደለ? የኤሌክትሪክ ሽቦ ሲይዛ ነበር ስትከፍጪው ይዞሽ እንድትሞች ማለት ነው። እባክሽ ማርታ በቃሽ፣ አትዋሺ። እኔ ለራሴ ጭንቅላቴ በጭንቅል ሊፈነዳ ነው። አዲቂ ወንድቴ ነው። ናርጂ እባክሽ እስቲ ትንሽ እንኳን ልረፍበት። ተው፣ እየሰማሽኝ አይደለም? ያ ወሬ ይደበቀ። የእናትሽ በሽታ ደግሞ በደንብ ካልታከመ በቀላሉ ድን አይነት አይደለም። እናቴ ጋር እንዳደርሽ እኔ ምን አስደረሰኝ? በሽታው ራሱ እያለ እናቴ አንድ ነገር ብትሆን እኔ ነው ያድርገኝ። አሁን መወራጨቱን ተይና ለእናትሽ ማሳከሚያ ያደርግ እንደሚያስፈልግሽ አስቢ። እና ምን እና ማ ለእናትሽ ማሳከሚያ የሚሆን ብር ለስተሽ ከዚህ ቤት ውልቅ ብለሽ ውጭ አታስቢ በፍጹም አላደርገውም። ሞኛት ሆኜ ከዚህ በፊት የሰራሽውን ወደፊትም፣ የመሰለው ለናትሽ ህክምና የሚጠቅሙ ሆኖ ነው አስቤ ልጠቀም ያለ ነገር አይተሽው? እና ከዚህ ቤት ውልቅ ብለሽ ውጭ። እኔ እንዳንቺ የወደቅ አስተሳሰብ የለኝም። ቆሻሻ ሰው አይደለሁም። እሺ፣ ምን አልሽ አንቺ? ቆሻሻ ማነው ቆሻሻው? እንደ እከክሽን ላረግፍልሽ ባልኩሽ፣ በሽተኛ እናትሽን ላሳክምልሽ ባልኩሽ፣ ጭራሽ ነይ የምትሳደብ ያለሽ እከካም ድሀ ቢገባሽ እናትሽ አሳዝናኝ ነበር። ይህንን እድል የሰጠውሽ ስላስብሽልኝ በጣም አመሰግናለሁ፣ ግን ደግሞ እንድታስብልኝ አልፈልግም። እሺ፣ ወደድሽም ጠላሽም ከዚህ ቤት ትወጫለሽ። እኔ ደግሞ ልሽ ከዚህ ቤት ብወጣም እቅድሽ ግን እንዲሳካልሽ አላደርግም። ኧረ እባክሽ እሱን እናያለና ቀጤ መቼም ቢሆን ፍላጎትሽ እንዲሰጋ አላደረግንም። መቼም ሄሎ፣ ወንድሜ። ሄሎ፣ እህት አለም፣ እንዴት ናችሁ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። ምን ነው ድምፅሽ ተቀየረብኝ? ምን ጉንፋን ነገር ነው ደግሞ? ምንም አትልም ሰሞኑን ትንሽ አሟት ነበር። ያው ያንቺ ስልክን ቢዚ ላይ ጊዜ እኮ በቤቱ ስልክ ደውዬ ነበር። ቅርብ ሰዓት አካባቢ ላለቀሽን አግኝቼ አውርቻት ነበር። ሄድም እሷ አንቺ እንዴት ያለሽ ደግ ሰውን እባክሽ ነገረችሽ አይደለም? ማን ለማዬ ማሳከሚያ በቂ ብር ከማርታ ጋር ወርተር እልክላቸው ለማለች ለማዬ ራሱ እንዲደስ ብሏት እንደመረቀቻት ሚታይ በአንድ ጊዜ በሽታዋን ሁሉ የረሳቸው። ያው አንቺ ሰጣ ሰው ጋር መልዕክት ባስቀመጥኩበት ነው። እና እንዴት ነው አወራችሁ? ወንድሜ አሬ ተታላም እና ደግሞ ምንድነው እንደዚህ የሚያንቀለቅልህ ሁላ ምንድነው መቸኩሉት? እንዴት ማለት በመናገሬ እና እናታችን ልትታከም በመሆኑ ደስ አላለሽ? ማን ተናጋሯላችሁ ማለት ይፈልግ ገና ለገና በአንቺ በኩል ስለመጣ የእናታችን መታመም ስለተሰማ ከፋሽ። በእናታችን መማፈርሽ? ወንድሜ እኔ እንደሱ አልወጣኝም። ተይው ግድ የለውም። አይገርምሽም? እኔ ለእናት ያላት ደና እኔ የምልሽ ቆይ፣ ግን ከእኔ ምንድን ነው የምትፈልጊው? የኔ እናት ደሃ፣ ምን አለሽና? ምን እፈልጋለሁ ደግሞ ከአንቺ። አንቺ ማን ስለሆንሽ ነው ወንድሜ የምታዋሪው? ደግሞስ ማነሽና ነው እናቴ የምታሳክሚያት? ትሰሚኛለሽ? ግቢና ግርድናሽን ስሪ። አሁን ለወንድሜ ደውለሽ ያወራሽው ነገር በሙሉ ውሸት እንደሆነ ትነግሪዋለሽ። አለበለዚያስ፣ አለበለዚያማ ጉድሽን እበትነዋለሁ። እነዚህ እኮ ነው ጭንቅላት ያንስሻል የምልሽ። እስኪ ተናገሪና፣ የሚሰማሽ ጋለ ሞክሪ። ቆይ ግን ለምን አትይኝም? አትልፊ፣ አልተውሽም። ብትደውይ ነው የሚሻልሽ። ከፊቴ ዞር በይልኝ። ደውይ እኮ ነው ምን እያደረግሽ ነው? እጣ ማነሽና ነው የምትገኛት የእኔ ህይወት ላይ ልትጫወች። አላበዛሽውም እንዴ? እንዴ ዘመን ስትባይ በጣም አበዛሽው። አሁን ቀጥ ብለሽ እጅ ግቢ ወይ ምን አድርጊም ብላ ነው? ለምን ስራት ታዘዛለሁ? ነው ሌላ ምን ይሆናል? እኔ እኮ ብያችሁ ነበር፣ እቺ ሴትዮ እኔም መግደል ነው የምትፈልገው። ብቻ እንኳን ም አንቺ አየሽልኝ። በጣም ይቅርታ አክስቴ፣ እኔ እኔ ጥፋተኛዋ እሷ ማመን እኔ እኮ እንደ ድሮ መስላኝ ነው። ለካ እሷ እንደዚህ ተቀይራለች። እቺ ሴትዮ ግን እኔን ካልገደለች የምትሆኝ አይመስለኝ። ግድ የለም አክስቴ፣ ከዚህ በኋላ ምንም አይነት ነገር አታደርግም። እኔ እርምጃ ወስድባታለሁ። እኔ እንጃ በእርምጃ ይሆናል ብለሽ ነው እኔም ማደርገው ነበር ወይ፣ ጉድ ልትገለይ ነበር እኮ ይቺ ሰይጣን። ሰሚኛለሽ፣ ከዚህ በኋላ እዚህ ቤት ላይሽ አልፈልግም። ስለዚህ ልብስሽን ጠቅልለሽ ወደምትሄጂበት ናርድ ሰምተሽኛል። ደግሞ ናርድ አትበኝ፣ ስምሽን ቄስ ይጥራው። አንዴ ናርዲ፣ እየተፈጠረውን ነገር ስላልገባሽ ነው፣ አንዴ ላስረዳሽ። አሁን ምንም የምሰማው የውሸት ታሪክ የለም። ናርዲዬ፣ እባክሽ እውነቱ እኮ አልገባሽም። ማታ የውሸት ተረቶችሽን ስትነግሪኝ እኮ ብዙ ሰማዎች። አሁን ደግሞ በአይኔ ያየሁትን በህልምሽ ነው ብለሽ ልክጅኝ ነው። እሷ እኮ በእናቴ የመጣብኝ ነው። ዛሬ ደግሞ ሟቿ እናትሽ ሆነች። ቆይ ሰው እንዴት እናቱ ላይ በዚህ ልክ ያሟርታል? እንዴእኔንስ መጠቀሚያ ያደረግሽኝ እንበል ቢያንስ ለእናትሽ አታዝዲ ናርዲ፣ ነገሮች እንደምታያቸው አይደለ። አሁን እኔ ምንም አይነት ነገር አለ፣ ቀጥ ብለሽ ብቻ ውጪ። አረ ናርዲ፣ ናርዲ በፍጥረሽ እንደዚህ አታድርጊ ናርዲ። ወደዛ አስመሰል አረ ናርዲዬ እባክሽ። በነ ልቀት ወደ እዛ የእናቴን ጦስ ውሰጂ። ደግሞ በስመ አብ እትለኛለች። እንደ እሷ ብትኖር ኖሮ ዛሬ ትገልልሽ ነበረ። አሁን ትለቂኛለሽ ወይስ አትለቂኝም? በፍፁም አልለቅሽም። ናርዲዬ አጥፍቻለሁ፣ ይቅርታ አድርጊልኝ እባክሽ፣ ይቅርታ አድርጊልኝ። አንቺ እኮ ይቅርታ የሚገባሽ አይደለሽ። እባክሽ ናርዲዬ፣ ለእናትሽ ያደረኩት ደግ ነገር አስበሽ ይቅር ወይ ናርዲዬ። ግን ድጋሚ እንደዚህ አይነት ነገር ቢፈጠር፣ በፍፁም አይፈጠርም ናርዲዬ እመዬ። ድጋሚ ቢፈጠር አይደለም እንደዚህ ያደረገችኝ ብትለኝ እንኳን አልምረሽም። መቼም አይለምደኝም ናርዲዬ ጀምራኛለች። ተጨርሰኝ ብላችሁ በጣም ይቅርታ። የዛሬ ብቻ ተነሽልኝ። ከ የአንቺ ተነሽልኝ ያልኩሽ እኮ አይገባሽም እንዴ? አክስቴ እባክሽን፣ ከዚህ በኋላ አይደገም። ይቅርታ ካላደረጉልኝ አልነሳም። እንዴትነሽ ውለሽ ለምን አታድርም? ለምን አምላኬ፣ ምን አደረጉ? እባብ በዚህ ብቻ መተዎች መስሎ ከተሰማሽ ተሳስተሻል። ገና ብዙ ዋጋ ነው ማስከፈልሽ። እዚች ሆነሽ ብዙ መከራ ትቀበያታለሽ። አይ ስለ የተስማማ መስሎሻል። ገና ብዙ ብዙ ብዙ ብዙ ለካ እስከ ዛሬ ድረስ ትሸውጂኝ ነበር። ምን ይሄን እንጂ እኮ አልሰማም ያልኩት ነው። ማም ነግሮኝ ነበር። ወይኔ ናርዶስ፣ አማ እንኳን ምን ጉድ አላየሽም እንዴ? አክስቴ፣ እንዴት ሆነ? አይሆን ግን አክስቴ፣ ልግባ ግቤ ቀዳሚ ቅርታሽ አክስቴ ለምን ለአባረራት ነበር ግን ደግሞ ለማዬ በገባሁት ቃል አሰረች እና ድጋሚ አልደግመውም አለች ከደገመችው ግን የእውነት አባረራት እኔ ከሞትኩ በኋላ አክስቴ አይደገምም ቃል እገባልሻለሁ ይኸውልሽ ይሄ ተይልሽ እኔ ድጋሚ አስይዤ የምጫወተው ትርፍ ነፍስ የለኝ እመኝኝ አክስቴ አይደገምም ተናገርኩ እኮ ናርዶስ እባክሽን አክስቴ ይሄ ምን እያደረግሽ ነው አክስቴ እባክሽን ለእኔ ስትይ በቃ አሃ ለእሷ ጥብቅና የቆምሽላት መሆኑ ነው ለነገሩ ተይው እኔ የምጠብቀው ግሩሜ እስኪመጣ ነው ከዛ በኋላ እዚህ ቤት መቆየት አልፈልግም እወጣለሁ ለሷ ስትይ እኮ አይደለም ማክስቴ ለእኔ ስትይ ቆይ ምን እስክሆን ነው እስክሞት እኔ ያላሳዝንሽ አሁን መታዘን ያለበት ለእኔ ኖሆን አንቺ እንዲህ አንቺ ምን ሆንሽ እኔ ያነ እናንተ ማን አለኝ እችት ሰራተኛሽ እሷ አለችልሽ እባክሽን ማክስቴ በማይልለሚያሽ ምን አልሽኝ አሁና በማየሌለምንሽ በሞተችው። ቆይ ግን ለምን እንደዚህ አይነት ነገር ታደርጊያለሽ? እሺ በቃ ተነሽ። ይኸውልሽ አዲዬ ለአንቺ ብዬ እንጂ እንደ እሷ ክፋት ቢሆን ዛሬ ራሱ አላሳድራትም ነበር። እሺ አክስቴ፣ በጣም ነው የማመሰግነው። ድጋሚ ግን እንደዚህ አይነት ነገር ቢፈጠር አይኖረኝም። እረህራህ አይኖረኝም። አይደገመኝም፣ እኔ ቃል እገባለሁ። አሁንም ቢሆን ደግሞ ለአንቺ ስል ነው። ክሩሜ ግን አይሰማም አይደል ለምን አይሰማም? ባለቤት ያደለን እሱ ከሰማ ነገሩ ይባሰ ይሆናል። እባክሽ ነው ያስማ ለባለቤት አትናገር እያልሽ ነው? አዎ እባክሽ አክስቴ፣ ከሰማ ጥሩ አይምጣ። እየተጫንኩሽ እንደሆነ ይገባኛል። እሺ አልነግረውም። በጣም ነው ማመሰግነው አክስቴ። ችግር የለውም። አሁን ግን ብቻ የለውም። እሺ አሁን አንቺ ከማንም በላይ ታምኝኛለሽ ሳምሪ ቀሩ አድርገሽ ነው የተዋንሽው። ጀግና ነው ኔ ጎበዝ እንዴ። ምን ነው ዛሬ የተፈጠረ ነገር አለ እንዴ? ዝምታችሁ በዛ። አረ፣ ምንም የለም አጎቴ ሄደ። ምንም ነገር ለሚያያችሁ ግን እንደዛ አትመስሉም ስራ እንዴት ነበር? ማስቀየሻ መሆኑ ነው? ጥሩ ነው። ኧረ አይደለም እኮ ትንሽ ደክሞኛል። እንደው በቃ ማለፋት አለችኝ፣ አምባቤት ልጅ። እሺ፣ እና እንዴት ነው ብሩ ተለቀቀላችሁ? አው ይህ ሳምሪ በስማ በስንት መከራ ዛሬ ተለቀቀልን። እና ጀመራችሁ? አረ ምን እንጀምራለን ዛሬ ነገሮችን ስናስተካክል ዋልን፣ ነገ እንጀምራለን። አለቃ ግን ተሻለው? ኧረ ምን ይሻላል እሱ፣ እንደው ሰበብ የማያልቅበት ሰውዬ ዛሬ እራሱ አልገባም። ይልቅ አንቺ ቲጂን አገኘኋት ዛሬ፣ ሰላም ብላሻለች። እንዴት እንዳማረባት ልጆች የማደጉ ምናምን አለችኝ። በቃ ስንጫወት ነበር የቆየ። ነው እንዴ! የት አገኘሻት? ምሳ በልተን ስንወጣ ይገርማል። ከኔም ጋር ረጅም ጊዜ ሆነን ከተገናኘ። ያው ስልክ ቀይር ላይ ነው ምናምን አለች። እሷም ረጅም ጊዜ ካየዋት። ደህና ነች ወይ ምናምን ዶብ ሳመልኝ ብላኛለች